ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከተገናኘን ትንሽ ቆይተናል። እንዴት ናችሁ? እንዴት ቆያችሁ? ሁሉ ነገር ሰላም ነው? አርብ ዛሬ እንዴት ነው ውሏችሁ? ጥሩ ነው ወይ? ምሽታችሁ፣ ምሽ ከሆነ እናንተ ጋር ሰላም ነው ወይ? ዛሬ ይዤላችሁ የመጣሁት ፒትሳ ለመስራት ነው። ምሽት ላይ ከቤተሰብ ጋር ቁጭ ብለን ይዘነው የምንጫወተው እና ጊዜ የምናሳልፍበት እሰራለሁ ብዬ ነው። ይሄ የጾም ፒዛ ነው። እዚህ ጋር እንደሚታየው እንደምታየው እዚህ ጋር ነግራቸዋለሁ ያለንን ለጾም የሚሆን ፒዛ ነው የምንሰራው ወይም ለቪጋን የሚሆን ስጋ ለማይበሉ ሰዎች የሚሆን ማለት ነው። አብረን እንሰራለን። አሁን እዚህ ጋር ሰውሱን ለመስራት ነው የሚቀባው ነው። እንትኑ ላይ ቂጣው ላይ የሚቀባውን ለመስራት ነው። ሽንኩርት አለን እዚህ ጋር ሽንኩርት እንጨምራለን፣ ድስታችን ላይ ማለት ነው ታደርጋለሁ ሽንኩርቱ እንዳይሞትብኝ ነው ማለት። ጣዕሙ ለሌሎቹም እንዲዳረስ ለሌሎቹ አትክልቶች እንዲጋባ ማለት ነው። የዚህ የቁሌቱ ጣዕሙ በዚያ ቶሎ ቶሎ ነው መከታዩ ማለት ነው። ማፈል አይጠበቅብን፣ እንዲታይ ሽንኩርቱ እንዲታይ እ ጣዕሙን ስናኝ እኮ ጣዕሙ ማለት ነው። ታይ እዚህ አሁን ቲማቲም አለኝ እዚህ በምታዩ ቲማቲሙን

ደስ ብሎ ቴስት እንዲኖረው ትንሽ እንደላማ ብቻ አለ ጣዕም እንዲኖረው ጋ ጨማ በድጋሚ ደግሞ ምንድን ነው የምናደርገው፣ የምንጨምረው እየቀረን ማለት ነው። ነጭ ነጭ ሽንኩርት ነው የሚሆነው። ነጭ ሽንኩርት ብዙም ሳናበዛ እንጨምራለን። ያሁን ሁለት የሻይ የሻይ ማንኪያን ያው ቆንጆ ያደርገዋል ነው እዚህ ጋ ሌላ ጊዜ ስሰራ በርበሬ አደርግበት ነበረ። ትንሽዬ በርበሬ አደርግበት ነበረ። ምክንያቱም ይሄ ቺዙ ከላይ የሚገባው ቺዙ ከላይ የሚገባው መጀመሪያ የምገባው ትንሽ፣ ጥሩ ጣዕሙ፣ ሌላ ጣዕም ነው። ልክል እንደሚታወቀው ቺዝ አይደለም እና ለቬጋን ተብሎ ወይም ስጋ ለማይበሉ ሰው ተብሎ የሚሰራው ለየት ያለ ጣዕም ነበረው። ትንሽ ወደ ቆጮ ቆጮ የማለት ጣዕም ነበረውና ትንሽ ለየት ስለሚል በርበሬ ያደርግበት ነበር እንዲያጠፋልኝ በፊት ስሰራ ማለት ነው። አሁን ግን ይሄ የገዛውት ለየት አድርጎ ሰርተውታል። ጣዕሙ ምንም የተለየ ነገር የለውም በጣም በሚገርም ሁኔታ ማለት ነው። ቆንጆ ነው። ለዚያ በርበሬ አያስፈልገንም። ግን የምንሰራው ምንጠብሰው ነገር ጥሩ ጣዕም ቢኖረው አሪፍ ነው። ለዛ ነው ትንሽ እየጠበስኩት ያለው በርበሬ አያስፈልገኝም ማለት ነው። ስቀምሰው በጣም ምንም ምንም ሌላ የተለየ እንትን ጣዕም የለውም። ለዚያ ቺዙ ጥሩ ስለሆነ በርበሬ አላረግበትም ማለት ነው። በአሁኑ ይሄ የስጋ መጥረሻ ነው። ጨምርበታለሁ እሱንም አር በት በጣም ልዩ ቴስት ይሰጠዋል ጣ ይሰጠዋል ማለት ነው። ግብዓቱን በቀለም ተከተል እንጨምራለን ማለት ነው። ቤተሰብ ስለምታዩኝ በጣም ማመሰግነው። ግን ሼር እና ሰብስክራይብ አድጉኝ በየ ጠይቃቸዋለሁ ስለሚጠቅመኝ እንዳትረሱ ለማለት ፈልጋለሁ፣ ለማስታወስ ፈልጋለሁ። አመሰግናለሁ። አሁን ግብዓቶቹን ስንጨምር መጀመሪያ ከቻፕ ጨምራለሁኝ ማለት ነው። እዚህ ጋር ከቻፑን እንደዚህ ጨምራለሁ። ይታያቸዋል። እዚህ ጋር ከቻፑን እንደዚህ ጨምራለው። ከዚያ እንቀላቀለዋለን ማለት ነው። ሁሉ ጋር እናዳርሳለን። እንደዚህ ከአዳርስ ነው። ከተደራስልን በኋላ ድስቱን እዚህ ጋር ቀረብላለሁ ለመጨመር እንዲያመችን።

አፋችን ላይ ሊኖር ይገባል ማለት ነው። ጣዕሙ ለዛ ነው። ስንበላው ፒዛውን ስንበላው ልናገኘው ይገባል ጣዕሙ እዚያ እስኪ ሞት እንትን አላልኩትም። በአሪፍ ነው የተጠበሰው ይሄ ስጋ ለማትወዱ እንደዚህ ደግሞ ፆም ሲሆን አርባል በምን ጊዜም ጾም ነው በእኛ ጾም ነው። አርባል በምን ጊዜም እና ልጆች ደግሞ ልጆች ያላችሁ ከትምህርት ቤት ልጆች ሲገቡ አብሮ ለማሳለፍ እንደዚህ መስራት ይቻላል ማለት ነው። ይሄ ኖርማሉ ፒዛ የለም ብሎ አብሮ ማሳለፍ በተፈለገ ይሄን ሰርቶ አብሮ ማሳለፍ ይቻላል። ኖርማሉ ፒዛ ስለማይበላ ተብሎ አይቀርም ማለት ነው። ፒዛ መብላት ይቻላል። ትወዱታላችሁ። በጣም ለየት ያለ ጣዕም ያለው ፒዛ ነው። ይሄ ምን አለው ማለት ነው? ሽንኩርት፣ ቀይ ሽንኩርት ቲማቲም እና ነጭ ሽንኩርት ማለት ነው ያለው። ስትጠብሱት ግን ሽታውን በምትፈልጉት ነገር እንትን ማለት ትችላላችሁ። ግብአት ሌላ ነገር ማድረግ ትችላላችሁ። የግድ እኔ ያደረኩትን ነገር ብቻ አይደለም ማድረግ ያለባችሁ የምትወዱት የራሳችሁ ቅመም አንዳንድ ነገር ሊኖር ይችላል። እሱን ነው ምላችሁ። ገባ። አሁን አሁን ቀሪዎቹን ጨምራለን ማለት ነው። ቤተሰብ ሲክማ ቀረ ምንድን ነው እዚህ ያለን ፈክፍቄው ነው እንዲህ በጣም በቀጫጭኑ ነው ተፈክፍቆ ነው ካሮት ነው ያለኝ ማለት ነው ካሮቱ እንጨምራለን ካሮቱን እዚህ ጋር እንጨምራለን ካሮቱ በጣም ያው ካሮት ጥሬም ስለሚበላ ደግሞ እንደዚህ በጣም ሳስቱ እንትን ሲል ሲዘጋጅ ምንም እንትን እሳት እንትን አይልም ማለት ነው። አሁን ወግ ስንቀጥተው ወዲያው እንትን የማለት የመብሰል ወይም ሙትት የማለት እንትን ይኖረዋል ማለት ነው። ለዚያ ማብሰል አላስፈለገኝም፣ አላበሰልኩትም ልጭው ብቻ ልታጩ ከላው ላይ አንስቼ ያጠብኩት ተከፈኩት ማለት ነው። እንደዚህ ግን እዚህ ጋ አሁን በሰራ ነው። አሁን የሽንኩርቱን ቁርሌቱን በሰራንበት ምን አደርጋለሁ? እዚህ ጋ ያለኝ እንትን ነው፣ ጥቅል ጎመን ነው። ይሄ ጥቅል ጎመን ነው። እሱን እዚህ ጋ ገልበጥ ገልበጥ አድርገዋለሁ ማለት ነው ትንሽ ጥሬም ቢሆን ችግር የለውም በጣም ቀጫጭን ሆኖ ነው እንትን ያለው ግን አለ አይደለም። የቁሌቱን ጣዕምም ይወስዳል እንደገና ትንሽዬ ትንሽዬ ረገብ እንዲል ማለት ነው ጠበስ እንዲል ነው እዚህ ጋ እያደረገን ምን አለኝ ማለት ነው እዚህ ዜጋ ጋ ደግሞ ድንች አለኝ ድንች ተቀቅሎ በጣም ያልበሰለ ማለት ነው። በስሏል። አሁን ይሄ መብላት ይቻላል። ለጥርስ ትንሽ ያዝ ያደርጋል ማለት ነው፣ ያዝ ያደርጋል። እሱም ፈክፍቄው ነው። እንደዚህ በጣም በተጫጭኑ የተዘጋጀ የበሰለ ድንች ነው ማለት ነው። ሲጋለን እንደዚህ ዋው! ከለሩ ራሱ እንዴት ያምራል!

ው እና አስገባዋለን ማለት ነው። ይሄን የቆሌቱ የነጭ ሽንኩርቱን የሁሉንም ጣዕም ወስዷል። እዚህ ይጨመራል ማለት ነው። ዋው በጣም ደስ የሚል ሽታ ነው የሚወጣው። ምን ይቀረናል ማለት ነው? ብሮኮሊ ያለ ማለት ነው የአበባ ጎመን ነው የሚባለው። ብሮኮሊ ያለ የአበባ ጎመን ነጩ ነው ይመስለኛል። ይሄ ያለ ሱንዚ አድርግበታለን። የመጨረሻው ቺዝ ይገባል ማለት ነው። ቺዝ ይለብሳል ከላይ። ከዛ ውብን ይገባል። ከዛ ሲበስል አብረን እናያለን እንቀምሳለን። እንደተለመደው በጣም ጓግቻ አለው። የስጋ መጥበሻዎችን እናንሳለት። ስጋ በጣም ደቆ ተከትፎ ቢሆን ችግር የለውም ነበረ ባይነሳም ግን እዚህ አንድ ቦታ ባይሆን እመርጣለሁ። ለዛ እናነሳሁት የቺዙ ነው ቺዙ ከላይ

ትንሽ ሎክሺ የቅድመው እኮ ነበረ። ስንት ነው? 275 ላይ ነው ያደረኩት። በሁለቱም ቶሎ ይደርሳል ማለት ነው። እያየ ነው

ሲታይ ደስ ይላል። እንደዚህ ሉሙጠች ይዙ ብቻ ነጭ አይሆንም ማለት ነው። ለዚያ ብዬ ነው እንጂ ፋብሪካውን ከላይ አደረኩት። ከስርም ማድረግ ይቻላል ማለት ነው። ልክ እንደ ሌላዎቹ አትገጭም፣ ግን ለመብላት እንዲህ ሲቆርስ ትንሽ እንትን ይሰጠዋል። ጥሩ ቀለሽ ብዬ አስቤ ነው። ይህ ጋ ዝግጁ ነው ማለት ነው። ብንውስጥ ውስጥ ለመግባት ቃየን የመሰለ አዘጋጅተናል ማለት ነው። አሁን እንቀጥላለን። ሶልናል ቤተሰብ እንዴት እንደሚያምር በጣም የተለያየ ከለሩ እራሱ ደስ ይላል። በጣም ያምራል። ደርሰዋል ፒሳችን፣ አሁን አብረን ቆርሰን እንቀምሳለን ማለት ነው። በጣም የሚያምር ፒሳን የሰራ ነው። ያው በጣም በጣም ቆንጆ ፒሳን የተሰራው ቁርጥና እንቀምሳለን ማለት ነው እንደተለመደው

የቀረውን በኋላ ላይ ያለ ለመቅመስ ያህል ቆንጆ ለዓርቦና ለቅዳሜ ለእረፍት ሰዓታችሁ ከቤተሰብ ጋር የምታሳልፉበት። የግድ ጾም ስለሆነ ፒሳ አንበላም አይባልም። እንደዚህ ሰርቶ መብላት ይቻላል። ስላያችሁኝ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ደግሞ በጤናማ ምግብ እንደተለመደው እየሰራን እንማማራለን። አመሰግናለሁ። ኮሜንት አድርጉልኝ እናንተም ሌላ ለየት ላለ ነገር ካላችሁ የምትሉኝ ነገር በጣም ነው። አመሰግናችሁ። ዘና በሉ። እናንተም ከቤተሰቦቻችሁ ጋር እንደዚህ ሰርታችሁ ላለሁኝ ቻው። አመሰግናለሁ በጣም